ትዳር ማለት በቃ ወረቀት ላይ መፈራረም ብቻ ይመስላችኋል፣ ወይስ ከዚያ የጠለቀ ትርጉም ያለው ነገር ነው? ብዙ ሰው ትዳርን እንደ እድል ነው የሚያየው፣ ከተሳካለት ይላል። ግን እውነታው ምርጥ ትዳር በድል አይገኝም። ምርጥ ትዳር በየቀኑ የሚገነባ ድልድይ ነው። ፍጹም ያልሆኑ ሁለት ሰዎች ሆነው ፍጹም የሆነ ግንኙነትን ለመገንባት በጋራ የሚወስኑት ውሳኔ ነው። ታዲያ ይህንን ጠንካራ ጤናማና ደስተኛ ትዳር ለመገንባት የሚያስፈልጉት አስር ነጥቦች ምንድን ናቸው? በዚህ ቪዲዮ እነዚህ አስር ነጥቦች በዝርዝር እናያለን። ሁሉንም በጥልቀት ተከታተሉት ብዙ ነገርን ትጠቀሙበታላችሁ። የመጨረሻው ደግሞ በጣም ጠቃሚ ስለሆነ እስከመጨረሻው መከታተላችሁን አትርሱ። የመጀመሪያው ለትዳር የሚያስፈልገው ቁጥር አንድ ነገር ግልጽ መግባባት፣ ኦፕን ኮሚኒኬሽን። ይህ የሁሉም ነገር ቁልፍ ነው። ስሜታችሁን፣ ፍርሃታችሁን፣ ደስታችሁን እና ተስፋችሁን በግልጽ ተነጋገሩ። ማውራት ብቻ ሳይሆን ከልብ አዳምጡ። አብዛኛው የትዳር ችግር የሚመነጨው አለመደማመጥ እና ግምት ውስጥ ከመግባት ነው። አጋርህ አይምሮህም ማንበብ አይችልም ወይም አትችልም ስለዚህ በግልጽ መነጋገር በጣም አስፈላጊ ነው። ቁጥር ሁለት ፍጹም መተማመን ኮምፕሊት ትረስት። ትዳር አንድ ቤት ከሆነ መተማመን መሰረቱ ነው። መሰረቱ ከተናጋ ቤቱ ይፈርሳል። መተማመን አንድ ጊዜ ተገንብቶ የሚያልቅ ነገር አይደለም። በየቀኑ በታማኝነት በቅንነትና በድርጊት የሚጠበቅ ውድ ሀብት ነው። ቁጥር ሦስት የጋራ መከባበር ሙቹዋል ሪስፔክት መዋረድ ብቻ በቂ አይደለም። መከባበር አለባችሁ ለአስተሳሰቡ ለስራው፣ ለቤተሰቡ፣ ለውሳኔዎቹ ክብር ስጡ። በተለይ በሰው ፊት ወይም በንዴት ጊዜ አንዳችሁን አንዳችሁ አታዋርዱ። ክብር ከሌለ ፍቅር ብቻውን አይቆምም። ቁጥር አራት ከልብ የሆነ ይቅርታ አይነት ፎርጊቭነስ ማንም ሰው ፍጹም አይደለም። ሁላችሁም ተሳሳታላችሁ ስህተትን ይዞ መቆዘም፣ ያለፈን ነገር ደጋግሞ ማስታወስ ትዳርን ይመርዛል። ከልብ ይቅር በሉ። ይቅር ማለት የተደረገው ነገር ትክክል ነው ማለት ሳይሆን ያ ነገር ግንኙነታችንን እንዲፈርስ አልፈቅድለትም ማለት ነው። ስለዚህ ሁልጊዜ ግዜ የይቅር ባይነት መንፈስ በትዳራችሁ ውስጥ ይኑር። አምስተኛ ጥራት ያለው ጊዜ አብሮ ማሳለፍ፣ ኳሊቲ ታይም። አንድ ቤት ውስጥ መኖር ብቻውን አብሮ መሆን ማለት አይደለም። ስልካችሁን አስቀምጣችሁ ቴሌቪዥን አጥፍታችሁ አይን ላይን እየተያያችሁ የምታወሩበትን ጊዜ ፍጠሩ። አብሮ መሄድ፣ አብሮ መብላት፣ አብሮ መጸለይ፣ እነዚህ ትናንሽ ጊዜያት ናቸው ትስስራችሁን የሚያጠነክሩት። ስለዚህ ጥራት ያለው ጊዜ ልጆች እንኳን ቢኖራችሁ ልጆቻችሁን የሆነ ቦታ አድጋችሁ ቤተሰቦች ጋር እናንተ ጥራት ያለው ጊዜ የምታሳልፉበትን ሁኔታ ማመቻቸት ትዳርን ይበልጥ ጠንካራ ያደርገዋል። ስድስተኛ ማድነቅና ማመስገን፣ appreciation አንዳችሁ ለአንዳችሁ ሁሉ ጊዜ የኔ ነው አድርጋችሁ አትዩ። ይህ የብዙ ሰው ችግር ነው። እሷ የኔ ሚስት ናት ብላችሁ ካሰባችሁ ለሷ የሚያስፈልገውን ነገር ከማድረግ አንዳንድ አይምሯችሁ ይቆጠባል። ስለዚህ ምን ጊዜም ቢሆን ለሚያደርግልሽ ለምታደርግልሽ ትናንሽ ሆኖ ትላልቅ ነገሮች አመሰግናለሁ በሉ። በህይወቴ ስላለሽ፣ በህይወቴ ስላለህ ደስተኛ ነኝ በሉ። ማድነቅ ልክ እንደ ውሃ ነው። በየቀኑ መደናነቅን ልማድ አድርጉት። ፍቅራችሁን ሁሌም ይጨምርላችኋል። ቁጥር ሰባት እንደ አንድ ቡድን መስራት ቲም ወርክ። ትዳር ማለት እኔ ማለት ሳይሆን እኛ ማለት ነው። የህይወትን ፈተና የገንዘብ ጉዳዮችን፣ ልጆችን ማሳደግ፣ ሁሉንም ነገር እንደ አንድ ቡድን ተጋፈጡ። አንዱ ሲወድቅ ሌላኛው ያነሳዋል። ሁሌም ቢሆን ውሳኔዎችን በጋራ ወስኑ። ስምንተኛ በግል ማደግን መደጋገፍ ሰፖርቲንግ ፐርሰናል ግሮዝ። ትዳር ማለት የአንዱ ህልም በሌላው ውስጥ መሞት አለበት ማለት አይደለም። የትዳር አጋርህ ወይም የትዳር አጋርሽ በግል እንዲያድጉ እንዲማሩ የተሻለ ቦታ እንዲደርሱ እርዷቸው። ባንዱ ስኬት ሌላው ይደሰት። ጠንካራ ግለሰቦች ጠንካራ ትዳርንም ይገነባሉ። ስለዚህ እሱ ጎበዝ በሆነበት ነገር አንቺ አግዡ፣ አንተም ደግሞ እሷ ጎበዝ በሆነችበት ነገር አግዛት። ተጋግዛችሁ ሁለታችሁም ማሳካት የምትፈልጉትን ነገር ለማሳካት በአንድ ላይ ጣሩ። ቁጥር ዘጠኝ ፍቅርን በድርጊት መግለጽ አፌክሽን ፍቅር በልብ ብቻ አይቀመጥም፣ ይገለጻል። እጅ መያያዝ፣ መተቃቀፍ፣ ያልጠበቀው ሰዓት መደወል፣ ስጦታ መስጠት። እነዚህ አካላዊና ተግባራዊ ንክኪዎች እወድሃለሁ ወይም እወዱሻለሁ ከሚለው ቃል በላይ ትልቅ ትርጉምን አላቸው። ስለዚህ ሁል ጊዜ እወድሻለሁ ከመባባል ውጪ በተለያየ መንገድ ፍቅርን መግለጽ ፍቅራችንን እንዲጠነከር ትዳራችንን በደንብ እንድንወደው ያደርገናል። የመጨረሻውና በጣም አስፈላጊ ያልኩት ነገር ደግሞ አብሮ መሳቅና መጫወት፣ ላፍተር ኤንድ ፈን። ህይወት ሁሌም ቁም ነገር አይደለችም። ትዳር የጦር ሜዳ ወይም የፍርድ ቤት መሆን የለበትም። አብራችሁ ሳቁ፣ ተጫወቱ። እንደ ሕፃን ሆኖ ቀልድና ሳቅ በትዳር ውስጥ የሚፈጠሩ ጭንቀቶችን ያቀላሉ። ምን ጊዜም ቢሆን ሁል ጊዜ ቁም ነገር ብቻ አታርጉት ትዳራችሁን። የድሮ ያሳለፋችሁትን አሪፍ አሪፍ ጊዜያቶች ያነሳችሁ አውሩ፣ ሳቁ፣ ተጫወቱ። እንደ ልጅም ሆናችሁ አንዳንድ የልጅ ጨዋታዎችንም በትዳር ውስጥ ሆናችሁ ተጫወቱ። ደስ የሚል ጊዜን ከመፍጠሩም በላይ በተለያየ ነገር በትዳራችን ውስጥ የሚፈጠሩ ጭንቀቶችን ያቀልልናል ማለት ነው። ውድ ተመልካቾቼ እንግዲህ እንዳያችሁት ምርጥ ትዳር በአጋጣሚ የሚገኝ ሳይሆን በየቀኑ እነዚህ አስር ነጥቦችና ከዚያም በላይ የሆኑትን ለመኖር በቁርጠኝነት የሚሰራ ትልቅ ስራ መሆኑን መረዳት ይገባቸዋል። ትዳር መድረሻ ሳይሆን ጉዞ ነው። በጉዞ ላይ መውደቅ መነሳት አለ። ዋናው ነገር ግን ተያይዞ መቀጠል መቻል ነው። እናንተስ ለምርጥ ትዳር ወሳኝ ነው የምትሉት ነጥብ የትኛው ነው ወይም እኔ ያልጠቀስኩት ነገር ግን ለትዳር ቁልፍ ነው የምትሉት ነገር ካለ ከታች በኮሜንት መስጫው ላይ አካፍሉን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ሰብስክራይብ በማድረግ አበረታቱን። ለሌሎች ባለትዳሮች ወይም ትዳር ላሰቡ ሰዎች ይጠቅማል ካላችሁ ሼር አድርጉት። ስለ ግንኙነቶች የምንወያይባቸው ሌሎች ቪዲዮዎች እንዲሁም ስለ አስተሳሰባችሁን ስለምታሰሱባችሁ የተለያዩ ጠቃሚ ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ደግሞ ለማንም ሰው መናገር የሌለባችሁን አስር ነገሮች ያስረዳውበት ቪዲዮ እዚህ ጋር ይገኛል። እዚህ ቪዲዮ ላይ እንገናኝ። እስከዛው ድረስ ቀና አመለካከት፣ ቀና ህይወት፣ ቀና ስኬት ይሁንላችሁ።